ቃሉ ከማር ይልቅ ይጣፍጣል። ቃሉ ቃሉ ከማር ይልቅ ይጣፍጣል፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላሙን የምመኝላችሁ ወንድማችሁ ታምራት ኃይሌ ነኝ ከለንደን። አምላካችንንና አባታችንን እግዚአብሔርን እናመሰግናለን። በፊቱ የምንሆንበትን ይህንን ጊዜ ደግሞ ስለሰጠን ክብርና ምስጋና ለእርሱ ይሁን። ላለፉት ጊዜያቶች እየተመለከትን ያለው የዕብራውያን መጽሐፍ ምዕራፍ 10 ቁጥር 23 ላይ የተወሰደውን ሀሳብ ነው። ቃሉ የተስፋን ቃል የሰጠው የታመነ ነውና፣ እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ነው። በዚህ ሀሳብ ስር በዘመናቶች ውስጥ ሳይለዋወጥ ታማኝ ሆኖ የሚረዳውን አምላካችንን ከመጽሐፍ ቅዱስ ውስጥ የተወሰዱትን ገጸ ባህርያት የእምነት አባቶችና እናቶች የተባሉትን እያነሳን ከነሱ የሕይወት ተሞክሮና ተለምዶ ትምህርትን እየቀሰምን ሰንብተናል። ዛሬ ደግሞ ከአስቴር መጽሐፍ ውስጥ አስቴርን እናነሳና በአስጊ ጊዜ ውስጥ ጀግንነት በሚል ርዕስ ከአስቴር ደግሞ የምንማረውን አብረን እንካፈላለን። የአስቴር መጽሐፍ ምዕራፍ አራት ቁጥር 14 በዚህ ጊዜ ቸል ብትዪ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? ብሎ መልእክት እላክባት። እንጸልይ። አባታችንና አምላካችን ጌታችንና ፈጣሪያችን እግዚአብሔር ሆይ በሕይወታችን የሚሆኑት ነገሮች በአጋጣሚ አይሆኑም። የታሪኩ ጸሐፊና ባለቤት አንተ ስለሆንክ አንተ ሳትፈቅደው አንዳች ነገር የሚሆን ነገር የለም። ሊመስለን ይችላል የአጋጣሚ ጉዳይ ሊመስለን ይችላል ከዚህና ከዛ የሆነ ነገር ግን እግዚአብሔር አባት የታሪክ ባለቤትና ጸሐፊ የሆንከው የአንተ ፈቃድ ከብሮና ከፍ ብሎ ይታይ ዘንድ ነገሮች ይከናወናሉ። ዛሬም ደግሞ የአስቴርን መጽሐፍ ስንመለከት የአንተ ታዳጊነት ምን እንደሚመስል ታሪክን አጥንተን ብቻ እንድናልፍ ሳይሆን አሁን ለምንኖረው ሕይወትም ምሰሷችን፣ ተገናችን፣ መደገፋችን እንዲሆንልን እንድታስተምረን፣ እውነትን እንድትገልጽልን ዛሬም በስልጣንና በክብር ላይ ያለህ እግዚአብሔር ዛሬም ታሪክን የምትቆጣጠር አንተ መሆንን በታሪክ ውስጥም ደግሞ ጣልቃ እየገባ የምትታደግ አምላክ መሆንን እንድታስተምረን እንድትገልጽልን ጊዜና ሰዓቱን ላአንተ አሳልፈን እንሰጣለን። ይህንን ሁሉ ጸለየን ጻድቅ በሆነው ልጅ በክርስቶስ ኢየሱስ ስም አሜን። የእግዚአብሔር ታዳጊነት ከተገለጸባቸው ቅዱሳት መጽሐፍት ውስጥ አንዱ የአስቴር መጽሐፍ ነው። ምንም እንኳን ለአንድ ጊዜም የእግዚአብሔር ስም ሲጠቀስ ባይታይም ተብራርቶ በተገለጸው ታዳጊነቱ እንደዛም ደግሞ አዋጅን ለመገልበጥ ለሞት ይፈለግ የነበረውን ሕዝብ ለክብር ማብቃት፣ በታላላቆች ፊት ሞገስን መስጠት የእግዚአብሔር ሀሳብ ብቻ ጸንቶ እንደሚኖር በሚገልጹት ክንውኖች ውስጥ የአስቴር መጽሐፍ ከጫፍ እስከ ጫፍ የተሞላ ነው። ይህንን የእግዚአብሔርን ታዳጊነት አጉልቶ ለማሳየት ነው እንግዲህ የአስቴር መጽሐፍ የሚገልጻቸው አንዳንድ ገጸ ባህሪያቶች ወይም ሰዎች ያስተዋውቀናል። ለምሳሌ አስቴርን እናገኛለን፣ አጎቷን መርዶኪዎስን እናገኛለን፣ ጠላታቸውን ሃማን እናገኛለን። ንግስት አስቴር ተክታት የነገሰችባትን ንግስት አስጢንን እናገኛለን። ከዛም ደግሞ ንጉሱን አርጤክስስን እናገኛለን። በተጨማሪም ደግሞ በሱሳ ግንብ ውስጥ ያሉትን ጠቅላላ የአይሁድን ህዝብ እናነባለን። ጸሐፊውም እነዚህን እያነሳ ያወጋናል። መርዶኪዮስ እና የአጎቶው ልጅ የሆነችው ሀደሳ፣ የአስቴር ስም ሀደሳ ነው። በኋላ ነው ስሟ ወደ አስቴር የተለወጠው በንግስናዋ ጊዜ። በባቢሎን መንግስት እንግዲህ ተማርከው ከኢየሩሳሌም ከተወሰዱት የአይሁድ ህዝቦች መካከል እናገኛቸዋለን። እነሱም የሚኖሩት በሱሳ ግንብ ውስጥ ነው። የአስቴር መጽሐፍ ታሪክ እንደምንረዳው ንግስት አስጢን ለንጉሱ ማሳየት የነበረባትን ክብር ባለመግለጿና ባለማሳየቷ ምክንያት ከንግስናዋ ንጉሱ በመካሪዎቹ አማካኝነት እንዳወረዳት። ከዛም ደግሞ ንጉሱ ንዴቱና ብስጭቱ ሲበርድለት እነዚሁ መካሪዎች በመንግስት ቆነጃጀት ብዙዎች ስላሉ ከንግስናዋ ባወረድካት በንግስት አስጢን ቦታ ለንጉሱ የምትመጥን ቆንጆ ተመርጣ በቦታው ላይ ትቀመጥ ተብሎ ተመከረ። ምክሩ ንጉሱን ደስ አሰኘው። ቆነጃጀቶች ቆንጃጀቶች ተመረጡ። ንጉሱ እየመረጠ ቀናቸውና ጊዜያቸው ሲደርስ እያየ ይፈትሽና ሊመርጥ ይፈልግ ነበረ። ማንም ግን ልቡን የምታረካለትና በአይኑ ፊት ሞገስን ልታገኝ የምትችል ቆንጆ አልተገኘችም። አስቴር ቀኗ ደረሰ፣ ጊዜዋ ደረሰ። ስለዚህ ወደ ንጉስ ልትታይ ገባች። ባያት ጊዜ እንደወደዳት በፊቱም ደግሞ ሞገስን እንዳገኘች ከዛም ደግሞ የንግስነት ክብሯን የሚገልጽ ዘውድ እንደጫነላት መጽሐፈ አስቴር ምዕራፍ 2 ከቁጥር 17-18 ድረስ ተጽፎ እናነባለን። ስለዚህ ንግስት አስቴር ተብላ አሁን እናቃታለን። የመርዶኪዎስን የአጎቱ ልጅ የሆነችውን ሀደሳን አሁን ላይ ንግስት አስቴር ሆና እናገኛታለን። ይህ በእንዲህ እንዳለ ነው እንግዲህ ሃማ የተባለው በንጉሱ የአገዛዝ ስርዓት ውስጥ ከብዙዎች መኳንንቶች ይልቅ በከፍተኛነት ስልጣን ተሾሞ ንጉሱን እያገለገለ የነበረ ሰው ከመርዶኪዎስ ጋር ኃይለኛ የሆነ ቁራኛ ነበረው። መርዶኪዎስ በደጅ ቆሞ የአጎቱ ልጅ ሁኔታ ይከታተል ነበረ። ሃማ በወጣ በገባ ቁጥር ብዙዎች እያጎነበሱ ሲሰግዱለት፣ ይህ መርዶኪዎስ ግን አንድም ቀን የአክብሮት ስግደት ስለማያደርግለት እርሱንና የእርሱን ዘሮች የሆኑትን በሙሉ ሊያጠፋ ዘዴ የቀየሰው ይህንን ምዕራፍ ሁለት ቁጥር ስምንት ላይ እናነባለን። በሐሰት ወሬና ውንጀላ ንጉሱን አሳስቶ አይሁድን ለማጥፋት አዋጅን አስወጣ። ይህን የሰማው መርዶኪዎስ ወደ አስቴር መልእክቱን በመላክ ወደ ንጉሱ ገብታ ይህንን አስፈላጊ ወይም ይህንን አስጊ የሆነ የሞት አዋጅ እንድታሽር ሲጠይቃት እናገኛለን። ነገሩ መርዶኪዎስንና አይሁድን ብቻ አይደለም የሚያሳሰበው ምናልባት ምናልባት አለ አንቺ በንጉስ ቤት ስለተቀመጥሽ ከዚህ የሞት አዋጅ አምልጫለሁኝ ስለዚህ እኔ ምን አገባኝ ብለሽ ልትይ ትችያለሽ። አትሳቺ፣ ወደ አይምሮሽ ተመለሽ። መዳን ለአይሁድ ከሌላ ቦታ ይመጣል። እግዚአብሔር ህዝቡን አሳልፎ ለጠላት አይሰጥም። ግን እርግጠኛ ሁኚ፣ አንቺና ቤተሰብሽ ግን በእርግጥ ትጠፋላችሁ ብሎ ከማስጠንቀቂያ ጋር መርዶኪዎስ መልእክትን ላከላት። ምዕራፍ አራት ቁጥር ስምንት ይህንን ያብራራልናል። ምንም እንኳን ያለ ንጉሱ ፈቃድ በንጉሱ ፊት ለመታየት ቀኑ ሳይደርስ ወደ ንጉሱ አደባባይ መግባትም ሆነ መታየት በሞት የሚያስቀጣ እንደሆነ ንግሥት አስቴር ብታውቅም ለመርዶኪዎስም ብትገልጽለት፣ አስቴር በሞትም ልሙት ይህንን ለማስታወቅ ወደ ንጉሱ ያለ ጊዜ እገባለው እናንተ ግን ስለ እኔ ጹሙ፣ ጸልዩ በንጉሱ ፊት ሞገስን እግዚአብሔር እንዲሰጠኝ ጠይቁ ብላ የሶስት ቀን የምልጃ ቀን እንዲወሰንላት ስትጠይቅ ንግስት አስቴርን እናገኛታለን። በምዕራፍ አራት ከቁጥር 15 እስከ 18 ድረስ ነገሩ የመኖርንና ያለመኖርን ዋስትና የሚወስን ቢሆንም በአስጊ ሁኔታ ውስጥ አስቴር ወገኗን ከመጣባቸው የሞት አዋጅ ለመታደግ በሕይወቷ ስትቆርጥ በንጉሱ ያለቀጠሮ ቀጠሮ ገብቼ ብሞትም ባልሞትም የኔ ጉዳይ ነው። የሕዝቤ ጉዳይ የኔ ጉዳይ ነው። በሕዝቤ ላይ የታወጀው አዋጅ የሞት አዋጅ የኔም የሞት አዋጅ ነው። ንግስት ስለሆንኩኝ ከዚህ ነገር አላመልጥ ብላ ሶስት ቀን የጾም እና የጸሎት ቀን አሳወጃ። እሷም ደንገጠሮቿም እንደዚሁ ጾመው ከሶስቱ ቀን በኋላ በንጉሱ ፊት ነገሯን ልታቀርብ ነገሯን ልታሳይ አስቴር ቆርጣ ነገሩ የሚያሳስብ ቢሆንም የሚያሰጋ ቢሆንም በሞት የሚያስቀጣ ቢሆንም የንጉሱ ፊት ልታይ እንደገባች እናነባለን። መጽሐፍ ቅዱሳችን በመጽሐፈ አስቴር ላይ ታሪኩን እንደሚገልጽና እንደሚያብራራለን በመጽሐፉ ውስጥ የምንረዳው የምናስተውለው ነገሩ በዚህ እንዳላበቃ፣ በዚህ አስጊ ሁኔታ እንዳልጨረሰ ነገር ግን በእግዚአብሔር ታዳጊነት ይኸውም ደግሞ የእግዚአብሔር የታዳጊነት ክብሩ ተገልጦ፣ አዋጅ ተገልብጦ፣ ጠላት በሰራው ወጥመድ ተይዞ ሊጠፋ የነበረው የሞት አዋጅ ታውጆበት የነበረው ሕዝብ ሞገስንም እንደዚሁ አግኝቶ በእግዚአብሔር ድል አድራጊነት ሲጠናቀቅ መጽሐፉን እናያለን። ከዚህም የተነሳ እግዚአብሔር ታዳጊ አምላክ ነው፣ እግዚአብሔር በመከራ ጊዜ ረዳት ነው ወደሚለው ድምዳሜ እንድንደርስ ያሳስበናል። አንዳንድ የሕይወት አስጊ ሁኔታዎች ውስጥ ስንገባ በአጋጣሚ ከዲያብሎስ ከጠላት ከዚህ ከዛ የመጣ ሊመስለን ይችላል። አዎ ሊመጣ ይችላል። ነገር ግን በዚህ ሁኔታም ውስጥ ብንሆንና ራሳችንን ብናገኘው፣ የሞት አዋጅ ሊሆን ይችላል፣ አስጊ ሁኔታ ውስጥ ሊሆኑ ይችላሉ፣ ህመም ሊሆን ይችላል፣ ከስራ መባረር ሊሆን ይችላል፣ በእምነታችን መሰደድ ሊሆን ይችላል ወዘተ። የትኛውም አስጊ ሁኔታ ውስጥ ብንገባ አሁንም ጸንቶ ያለ የማይለዋወጥ የእግዚአብሔር ታዳጊነት ከኛ ጋር መሆኑን እንድናስብና እንድንታመንበት እግዚአብሔርን በመተማመን መጠበቅ እንድንችል የአስቴር የሕይወት ተለምዶ ያስተምረናል። በአስቴር መጽሐፍ በመግቢያችን ላይ እንዳልነው ለአንድ ጊዜም እንኳን የእግዚአብሔር ስም ባይጠቀስም፣ ነገር ግን በታዳጊነቱ በትርክት ውስጥ የምናየው እግዚአብሔር ታዳጊ አምላክ ነው። በመከራቀን ረዳት ነው። በማይመስሉ ሁኔታዎችም ውስጥ ቢሆን እግዚአብሔር ህዝቡን መታደግ ያውቅበታል የሚለውን ትምህርት ያስተምረናል። ከዚህም ተነስተን በእግዚአብሔር ላይ መደገፍ እንዲሆንልን አስቸጋሪዎች ናቸው በምንላቸው ቀናቶች ውስጥም ብናልፍ እግዚአብሔር እንደማይተውን አስበን በሱ ላይ መደገፍ እንድንችል ጉልበትን እንድናገኝ የአስቴር መጽሐፍ ያስተምረናል። ስለነበረኝ ጊዜ ክብር ለእግዚአብሔር ይሁን። አገልግሎታችንን በጸሎት እንጨርስ። የዘላለም አምላክ፣ የዘላለም አባት፣ የዘላለም ጌታ በዘመናቶች ውስጥ ሁሉ ደግሞ ያላረጀ፣ ያልደከምክ፣ እጅ ከመርዳት ያላጠረች፣ ህይወት ላለው ሁሉ እጅህን ዘርግት የምትመግብ፣ እስተንፋስን የምትሰጥ ለኃጢአቱም ለጻድቁም ፀሐይን የምታወጣ በምህረት ባለጸጋ የሆንክ የመኖራችን ዋስትናና ምክንያቱ አንተና አንተ ብቻ ስለሆንክ እናመሰግንሃለን። እነሆ ንጉሥ በሰረገላ ብዛት አይድንም፣ ጠባቂዎችን በመጠበቃቸው ከተማ አይተርፍም። የተማርነው ከአስቴር መጽሐፍ በማይመስሉ ሁኔታዎችም ውስጥ አሁንም በቁጥጥርና በገዥነት ያለሆ አንተ ብቻ ነህ። የአንተ ፈቃድ ጸንቶ ይኖራል። ታዳጊያችን አምላካችንን በሚያሰጋን በመከራዎቻችን ውስጥ እግዚአብሔር አምላክ አንተ ታዳጊያችን መሆንን ከአስቴር መጽሐፍ ተምረናልና እናመሰግናለን። አስቴር በሕይወቷ ቆርጣ ህዝቧን ለመታደግ በንጉሱ ፊት እንደታየች፣ ስለ ሌሎች መማለድን እንድናበዛ በፊትህ ሕይወታችን አስጊ ቦታ ላይ ቢደርስም እንኳን ለሌሎችን ለሌሎች መዳን ስንል ጌታ ሆይ በፊት መሆንን እንድንማር አንተ እርዳን። ስላሰማህን ቃል እናመሰግንሃለን። በነገር ሁሉ ክብር ለአንተ ይሁን። ይህንን ሁሉ ጸለየን ጻድቅ በሆነው ልጅ በክርስቶስ በኢየሱስ ስም አሜን። ወገኖቼ በሚቀጥለው ሕያው የሆነው የቃሉ አገልግሎት ጊዜ እስከምንገናኝ ድረስ የእግዚአብሔር ቸርነትና ጥበቃ በያላችሁበት ከእናንተ ጋር ይሁን እላለውኝ። ተባረኩ